ከሳኡዲ አሳዛኝ ዜና እየተሰማ ነው ያለው። ትናንትና ማታ ትላንት ሌሊት እሁድ ሌሊት ማለት ነው። ከመካ ወደ መዲና ይጓዙ የነበሩ የህንድ ዜግነት ያላቸው ሙዕተሚሮች ከአርባ በላይ የሚሆኑ በባስ እየተጓዙ ባለበት ሰዓት የሚጓዙበት ባስ ቦቴ ነዳጅ ከጫነ ቦቴ ጋር ግጭት በመፍጠሩ በደረሰ አደጋ ከአርባ በላይ የሚሆኑት ወዲያው ህይወታቸው እንዳለፈ እየተነገረ ነው ያለው። የሐረመይን ኦፊሻል ፔጆች ይዘወጥተዋል። እንዲሁም ደግሞ ያው የተጎጂዎቹ ተጎጂዎቹ አብዛኞቹ ከህንድ ነው ኢንዲያን ፒሊግራሞች ናቸው እና ሀይደርባድ ከሚባል ቦታ ነው የመጡት አብዛኞቹ፣ እና የህንድ ሚዲያዎችን በጣም እየዘገቡትን ያሉት የህንድ መንግስትም ሀዘኑን ገልጿል። ይህ ጉዳት እንግዲህ ይህንን ሁሉ ሰው እንዲገል የሆነበት ምክንያት አንደኛ እነዚህ ሙዕተሚሮች በሌሊት ነበር ይጓዙ የነበሩና ተኝተው ነበረና በመተኛታቸው ምክንያት በግጭቱ ሲደርስ እነሱ ወዲያው ራሳቸውን ለማዳን ገና ሳይንቀሳቀሱ ነው መኪናው በእሳት ኢንገልፍ ያደረገው። ምክንያቱም የተጋጩት መኪና ቦቴ እንደሆነ ነው እየተነገረ ያለው። ሰው እሳት ኢንገልፍ እሳት ወዲያው በመያዙ ከ45 በላይ የሚሆኑት ህይወታቸው እንዳለፈ እየተነገረ ያለው። ከዛ ውስጥ እንግዲህ አስራ አንዱ ህጻናት ናቸው። አስሩ ደግሞ ሴቶች እንደሆኑ ነው እየተነገረ ያለው። የሳውዲ መንግስትም ሀዘኑን እየገለጸ ነው ያለው። የህንድ መንግስትም ሀዘኑን እየገለጸ ነው ያለው። ሰዎቹ አትሊስት ዑምራቸውን ከመካ ዑምራቸውን ጨርሰው ነው እንግዲህ ወደ መዲና እየሄዱ በነበረ ሰዓት ዑምራቸውን አድርገው ወደ መዲና እየሄዱ የነበረበት ሰ በነበረ ሰዓት ነው ይህ ጉዳት የደረሰው። አላህ መጨረሻቸውንም ሊያሳምርላቸው ሊሆን ይችላል። ኢና ሊላሂ ወኢና ኢለይህ ራጅዑን ከማለት ውጪ ምንም አንልም። እኛ አላህ ነን ወደ እሱም ተመላሾች ነን። ወንድሞቻችንን ደግሞ አላህ እንዲቀበላቸው፣ ዑምራቸው እንዲቀበላቸው እና አላህ የጀነት እንዲያደርጋቸው በጀነት እንዲክሳቸው ዱዋ እናደርግላቸዋለን ማለት ነው። ስቶሪው ገና ዴቨሎፒንግ ስቶሪ ነው። ያው ምንም አድርግ አይቻልም እንግዲህ አንተኑ ፍለጋ ጨርቄን ማቄን ትቼ ሀገሬን ለቅቄ የቤትህ መጥቼ ለበይከ ያ አላህ ይሄው መልስ ሰጠው። ቤትህን ልዘይር ሁሉን ጥዬ መጣው ኡምራዬን አርጌ አንተኑ ፍለጋ ውዱን ነቢይህን ልዘይር ስተጋ መዲና መንገድ ላይ በቃህ ናካልከኝ ይሄው መጣሁለ። ታዲያ መንገዶኜ መቼ ሲወጣሁት አንተኑ ፍለጋ እንጂ ጉዳይ የለኝ ድሮም ከዱንያ ጋር መጨረሻ እንደው ምን አማረልኝ አንተኑ ፈልጌ አንተው ስገናኘ ሰላም አለይኩም ወራህመቱላህ ወበረካቱ። እንደምን አመሻችሁ። እስኪን ቪዲዮ ላሰማችሁና ተመልሽ እመጣለሁኝ። ኢንዱስትሪ የሚሰሩ እህቶች የራሳቸው ዲል ላይ ደካሞች ናቸው። ይሄን መቶ ፐርሰንት እናገራለሁ። የራሳቸው ዲል ላይ ደካሞች ናቸው። ምክንያቱም እዚያ የሚሰጣቸው ደረሳ ላይ የስድስት ወር ስድስት ወር የሚሰጣቸው ትምህርት አለ፣ ስልጠና ማለት ነው። ይገባሉ። ጴጥሮስ፣ ጳውሎስ፣ ማቴዎስ ምናምን እያሉ ስድስት ወር ይመራሉ። ከዚህ ሻደው ላይ የምስ ያሳዩችሁን ቪዲዮ ሪከርድ አድርገው በቤታቸው የኮሰሱት የአህባሽ ሙናፊቆች ናቸው። ስለተናጋሪው ስለሰውዬው በኋላ እናገራለውኝ። መጀመሪያ ላይ ግን ሶሻል ሚዲያ ላይ ያሉ የአህባሽና የሶፊያ ሙናፊቆች ንጽጽር ላይ የሚሰሩ እህት ወንድሞችን ጠምደው የያዙት የሚሳደቡትና ስም የሚያጥፉት ለምንድን ነው ካልን፣ ንጽጽር ላይ የምንሰራ እህት ወንድሞች ጳውሎስ እንዲያለ ጴጥሮስ እንዲያለ መጽሐፍ ቅዱስ እንዲያለ ወንጌል እንዲያለ ከማለትም ባሻገር በእስልምና ሃይማኖት ቁርአንን ሀዲስን ሰሃቦችን የሰዋቦች ተከታዮችን ታብእዮችን ኢማሞችን አራቱን መዛሀብ ያስተማሩት ኢማሞችን ስድስቱን ኪታብ የጻፉትን ኢማሞችን መሰረት ያደረገውን እውነተኛውን የእስልምና አቂዳ ለህዝብ ስለምንናገርባቸው የእነሱ እልክ ትክክል ሆኖ ስላልተገኘ ነው። እንግዲህ ጠምደው የያዙት እነዚህ ሰዎች የግለሰብ ተከታዮች ናቸው። ካለምንም እፍረት ምንድን ነው የሚሉት? አሻእርያና ማቱሪድያንን ነው የሚሉት። እኛ ግን ሙስሊሞች ነን። የሷቦች ተከታዮች የታለዮች ተከታዮች የሰለፍያዎች ተከታዮች አራቱን መዛህብ ያስተማሩት ተከታዮች የክቱቡ ስታ ጸሐፊዎች ተከታዮች ነን ነው እንጂ የምንለው የአሻርያ ና ማቱሪድያ ተከታይ ነን አንልም። አሻርያ አቡ ሀሰን አልአሻአር የተባለ ግለሰብ የመሰረተው ፍልስፍና አቂዳ ሲሆን ማቱሪድያ ብሎ ማለት ደግሞ አቡልመንሱር አልማቱሪዲ የተባለ ግለሰብ ነው። እንዲህ ገባችሁ ነው። ግለሰብ ያልኩት እንግዲህ አቡ መንሱር አልማቱሪዲ ና አቡልሐሰን አል አሽአሪ ለአሽአሪያው መዝሃብ ሼህ ናቸው። ለማቱሪድያው መዝሃብ አቂዳ ሼህ ናቸው። ኦኬ፣ እንደ እስልምናም የሃይማኖት አባት ናቸው ብለን እንቀበላለን። ነገር ግን ከሱሃቦች ከሰለፎች፣ ከታብዕዮች እምነት ውጭ የሆነ ፍልስፍናን እስልምና ላይ ጨምረዋል ብለን እናምናለን ነገር ግን አናከፍራቸው ምን ፍቅና ያለባቸው ሰዎች ናቸው። ያንን አላህ ዘንድ ነው እንትናቸውን የሚያውቁት። እንዲናቸው እንዲናቸው አንልም። አዘልም አቀፈ ሙስሊም ናቸው እንላለን። ነገር ግን እኛ የአቡ መንሱር አላሻአሪ የተባለው ሰው ወይም አቡ መንሱር አልማቱሪዲ የተባለው ማነው አቡ መንሱር አልማቱሪዲ የተባለው ግለሰብ ተከታዮችንን አንልም፣ እኛ የሰሃቦች ተከታዮችንን ነው የምንለው ብለን ግልጽ ስለምናደርግ ለህዝቡ ጠምደው ስለያዙን ነው እንደዚህ ስም የሚያጥፉት፣ የሚሳድቡት። ስም ማጥፋትና መሳደብ ታሪክ አይሰራም፣ ወደፊት አይሄድም። ወደፊት የሚሄድ ታሪክ የሚሰራ ትምህርት እናስተምራለን። እስልምና በቁርአን በሐዲስ በሶሃቦች፣ በታቢዎች አራቱን መዛሂብ ባስተማሩት በአኢማዎች ክትቡን ስታ ባስተማሩት በእነዚህ ሰዎች የተመሰረተ ነው ብለን ለህዝብ ግልጽ እናደርጋለን። ህዝብ ደግሞ እውነቱን መርጦ ይቀበላል። እኛ የሚያስጨንቀን እውነት እንጂ ስድብና ስም ማጥፋት አይደለም። ንግግሩን ወደ ተናገረው ሰውዬ ስመጣ ቴሌግራም ላይ ና ዋትሳፕ ላይ ትምህርት የተማረ አንድ የኔ ቢጤ እንደዚህ ሙስሊም ነው ብዬ ስለማስብ ምንም አይነት ክብርም ሆነ የምጨነቅለት ሰው አይደለም። እዚህ ሶሻል ሚዲያ ላይ ቲክቶክ ላይ የማከብራቸው የማወዳቸው አቂዳን የተማሩ ምክር የሚሰጡን ምክራቸውን በልቤ የሚይዝላቸው ወንድሞች አሉ። ቢመክሩኝ ምክራቸውን የምሰማ በነገራችን ላይ እኔ መታዘዝን የሚያስደስተኝ ሴት ነኝ። እውነተኛ ሙስሊም ሴት መሆንም ያስደስተኛል። ወደ ሶሻል ሚዲያ ያወጣኝ ትልቅ ችግር ነው እንጂ ያ ችግር ባይኖር ኖሮ እኔ የቤት ሴት ነኝ። በነገራችን ላይ ቤት በጣም ነው የምወደው። መታየትን አልወድም። ኦኬ። ዲንን መታዘዝ፣ የሃይማኖትን አባትን መታዘዝ፣ ታዞ መኖርን በጣም ነው የምወደው። ይገዛኛል። የሚገዛኝን ነገር ማድረግ እወድ ነበር። ነገር ግን አንዳንድ ጊዜ የምትወዱትን ነገር አድርጋችሁ መኖር ላትታደሉ ትችላላችሁ እና ለዛ ስላልታደልኩ ነው ወደ ሶሻል ሚዲያ የመጣሁት። ወደ ሶሻል ሚዲያ የመጣሁት እንደዚህ እንደተናገረው አይነት ወንዶች የማያውቁትን ነገር ለህዝብ ለማሳወቅ ነው። አንተ ተናግረ ንጽጽራ የሚሰሩት እንደዚህ ነው፣ ይሄን አያውቁም። ስድስት ወር ሰልጥነው ነው ብለህ ለተናገርከው እኔ ስድስት ወር ስልጥና ንጽጽር ከመሰጠቱ በፊት ነው፣ ከዛሬ አስር ዓመት በፊት ነው እኔ ወደ ሶሻል ሚዲያ የመጣሁት። ወደ ሶሻል ሚዲያ የመጣሁትም የአሜሪካ የሰሜን አሜሪካ የፕሮቴስታንት ሚሽነሪዎች ከአውሮፓ ጋር በመተባበር አፍሪካ ድሃ ሀገራቶች ላይ በመምጣት እስልምናን ለማጥፋት የሚሰሩትን ነገር መጽሔት ላይ አይቼ ነው። ድሮ እንደዚህ ፌስቡክ ሳይታወቅ ድሮ እንደዚህ ቲክቶክ ሳይታወቅ ጋዜጣ ላይ አንብቤ ነው፣ መጽሔት ላይ አንብቤ ነው። ኦኬ እንደውም የኢትዮጵያ ፕሮቴስታንቶች ኢትዮጵያን ይዞ እዚህ ምስራቅ አፍሪካ ላይ ከምስራቅ አፍሪካ እስልምናን ለማጥፋት የሚሰሩ ናቸው። ኢቨን ፖለቲካል ስትራቴጂቸው ማለት ነው። ይሄ ሰውዬ ኦኬ ጊዜውን፣ ገንዘቡን ወይም ሰዓቱን ወይም እድሜውን አባክኖ ፊ የስልምና ፊ አቀዳ የተማረሰው አይደለም። አንደኛው ሶሻል ሚዲያ ላይ የቴሌግራም እና የዋትሳፕ ተማሪ ነው። ለዛ ስለሆንክ ነው እንደ ክብር እንኳ ጽጥቼ ማላውረው ለሰው ክብር የሌለው አላደለ እኔ በጣም ሞ ን የነሱ እምነት ለእኔ የሚተርፈኝ የሚመስላቸው የሚመስለኝ እስልምና ያነጻቸው ብዙ ወንድሞች ብዙ መምህራኖች አሉ። ንግግራቸው እንዴት እንደሚገሰሰ እንደሚያገብር። ይህ ሰው ይህ ካሁን በፊት እንደዚህ ንጽጽር፣ ሁሉም ሰው ከመስራቱ በፊት ንጽጽር እየሰራሁኝ አንድ ጊዜ ገስ፣ እንግዲህ አካውንቱ የራሴ ነው ቲክቶክ ላይ ማለት ነው አካውንቶ የራሴ ነው፣ ገስቱ የራሴ ነው። ላይቭ ከፈትኩኝ፣ አጋጣሚ ሥራ ጨርሼ ነበር የማዳምን እና ገስት ላከ አስገባሁት። እናንተ አስባችሁት እሰው ቤት ሂዶ የሰውን ክብር ከፍ ዝቅ፣ ሰውን ሲያናንቅ፣ የሰውን ክብር ሲነካ እንዴት ብዬ ልግለጽላችሁ? እንዴት፣ እንዴት ምን አይነት የሚያስጠላ መንፈስ እንዳለው ማለት ነው። ቢያንስ ሰው ቤት እሰው ገስት እንኳ ሂደ ሰውን ማክበር ማታቅሰው ንጽጽር ላይ የሚሰሩ ሴቶች እንዲህ ብለህ የመናገር ሞራል የለህም። እንዳንተ አይነት ወንድ መቶ ወንድ እኔ የሰራሁትን አትሰሩ፣ እንደው አስተፍሩ ላ ቅርብ ላይ ጌታ። እኔ ለአላህ ብዬ ለሙስሊሙ ብዬ ለአላህ ብዬ የሰራሁትን ስራ የሚያበላሹ እንደዚህ ስነ ምግባር የሌላቸው ወንዶች አሉ። አንተ እንደ ቁጭ ብለ አቂዳ አንተ ቁጭ ብለ ፍቅህን ብትማር የፈለገ ብታደርገኝ እንኳን አከብር ነበር። ነገር ግን ለአንተ እንደው ቅንጣት ታክል ክብር ራሱ የለኝም። ምክንያቱም የቴሌግራም ዋሳብ በተማሪ እስከሆንክ ድረስ ማለት ነው አስባችሁታል እኔ በነገራችን ላይ አሁን ላይ ሁሉም ሰው ታዋቂ ለመሆን ሁሉም ሰው እኔ ስለምን አላወራም እያለ ኮንቴንት የሚፈጥርበት ብሎገር የሆነበት ነው። ከዛሬ አምስት ዓመት በፊት ከዛሬ ስንት ዓመት በፊት እዚህ አምስት ዓመት በፊት ቲክቶክ ስመጣ ሙስሊሞቹ ራሱ ረምን ትመስላለች እናንተ የሚሉኝ፣ ማለትም የማያውቁትን ኢንፎርሜሽን ነው ይዤ የመጣሁት። የማያውቁትን ኢንፎርሜሽን ይዤ የመጣሁት ምንድን ነው በቃ ፕሮቴስታንት ሊሰለቅጠን የተዘጋጀበትን ኢንፎርሜሽን ስላየሁና ስለተደናገጥኩኝ ደግሞ በፕሮቴስታንት በክርስትናው ዓለም ኢየሱስ ፈጣሪ ነው ተብሎ ነው የሚታመነው። መጽሐፍ ቅዱስ ላይ ኢየሱስ ሰው ነው፣ ኢየሱስ ነብይ ነው። እንዴት ነው ነብይን ፈጣሪ አድርጎ የሚያመልክ ሰው እንዴት ነው ስምን ሊያጠቃ የሚመጣው? የሚል እንትን ይዞኝ ነው እልክ ይዞኝ ነው ሶሻል ሚዲያ የመጣሁት እንጂ እንደዚህ አይነት የቴሌግራምና የዋትስአፕ ተማሪ መኖራቸው ሁሉም ሰው ነፍሴ ነፍሴ የሚል መሆኑን ባቅ ኖሮ አልመጣም ነበረ ወደ ሶሻል ሚዲያ። እኔ ሶሻል ሚዲያ እኔ አልሐምዱሊላህ አላህ አጅርን ይጻፍልኝ፣ እንጂ እኔ በሠራሁ ስራ ሰዎች ተቀይረዋል፣ ሰዎች ግንዛቤ አገኝተዋል ብዬ እኔ ለራሴ ይመሰክራለሁ። ምክንያቱም እኔ ንጽጽር ስጀምር እዚህ ሶሻል ሚዲያ ላይ ስጽፍ ስንቱ ነበር ኮሜንት ላይ የሚሳደበው። መጽሐፍ ቅዱስ ገልጣችሁ ሀዲስም ካለ ከሀዲስ ከቦታውን አብጥታችሁ የተጻፈ አሳዩ፣ ሰዎች የተጻፈ መረጃ አሳይተው ለሰዎች ማሳየት እንዳለባችሁ ነው ያስተማርኩትን፣ እንጂ መንደር ለመንደር ሲሰደብ የሰማውን እጃል የተጻፈ መረጃ አድርጉ፣ እስኮላሮችን መረጃ አድርጉ። እንኳን ያደለም ሙስሊምን እኔ ካፊርን ለውጭ አለሁኝ ካፊሮች በያረቀ ቤት ሴታማ የነበረው ስድብ አምጥተው ነበር የሚናገሩት። አረ የስልምና ሃይማኖት እስኮላሮች ምን አሉ የሚለውን አስተምሮ መሰረት አድርጋችሁ ጠይቁ ነበር የምለው፣ ቲክቶክ ስጀምር ማለት ነው። ምክንያቱም ሐሜት ነበር ብዙ ጊዜ የሚያመጡት። የሀዲስ ቁጥሩን አምጡ፣ የቁርአኑን ማብራሪ አምጡ። ሀዲስ ራሱ ማብራሪ አለው፣ ቁርአን ራሱ ማብራሪ ያለው። የስልምና ሃይማኖት ጭብጡ ምንድን ነው? የሃይማኖት አባቶቹ ስኮላሮቹ በምን ይስማማሉ የሚለውን እያልኩ ስንቱ ነው ያስተማርኩት፣ ስንቱ ነው ያስተማርኩት። እዚህ እንኳን ሙስሊም አይደለም ካፊርን ስንቱ ነው ፕሮቴስታንት በስንዴና በዘይት ሙስሊሙን እንደሚያጠም የማያቄ ነበር። አንተ ራሱ አታውቅም አንተ ራሱ አታውቅም። በነገራችን ላይ ለሰው እንደዚህ መስራት አልወድም ነበረ። ነገር ግን እኔ የምሰራው ለመታወቅ ወይም ለመታየት ምስገበገብ ሰው ሆኜ ሳይሆን ፕሮቴስታንቶች ናቸው ወደዚህ ያመጡኝ። እዙ አጋጣሚ እንደታውቁ የምፈልገው እኔ በጣም ታዛዥ ሴት መሆን እወዳለሁኝ፣ የቤት ሴት መሆን እወዳለሁኝ። መቼም እንግዲህ ያላ ከምኞቴ ጋር ያገናኘኝ እላለሁኝ። እና ጴሎስ ጴጥሮስ ጳውሎስ ይላሉ ላልከው፣ ጴጥሮስ ጳውሎስ በማለቴ እኔ በክርስትና ታሪክ ላይ አዲስ ሪከርድ አስመዝግቤያለሁኝ። በክርስትና ታሪክ ጴጥሮስና ጳውሎስ ኢየሱስን አምልከዋል ተብሎ ሲዋሽ ነበር ይኖረው አይደለም እኔ ግን መጽሐፍ ቅዱስን በማንበቤ ጴጥሮስና ጳውሎስ ኢየሱስን እንዳላመለኩት ደርሽበታለሁ። ስድስት ወር ተምሬ አይደለም እኔ ስድስት ወር የሚሰጠው የንፅፅር እንትን ላይ እንደዛ የሚል እኔ ወስጄ አውቃለሁ። አይ ቲንክ እንደዛ የሚል እኔ አላገኘሁም። በነገራችን ላይ ራሴ መጽሐፍ ቅዱስን በማንበብ እኔ የደረስኩበት እንጂ ማንም ንፅፅር ላይ የሚሰራ ሰው ጳውሎስ በኢየሱስ ፈጣሪነት አያምንም ሲል አልሰማሁም። ራሴ መጽሐፍ ቅዱስን አንብቤ ነው ያገኘሁት። መጀመሪያ ወንዶች በወንድምነታችሁ መስራት ስትጀምሩ፣ ሴቶች ዝም ብለን እንቀመጣለን የወንድነትን ስራ ሳጭርስ እኔን አትተች። እንደሰማችሁት ነው እንግዲህ፣ እናንተስ ምንፈረዳችሁ? እኔ መሲን ተቃውሚ አይደለም። በነገራችን ላይ ይህንን የሷን ቪዲዮ ያሰማዋችሁ ና እንግዲህ ከክርስትና መጥተው እስልምናን ተቀብለው ብዙ አውቀው ከዛም ደግሞ እህቶችን ወደ ሂዳያ መንገድ የሚጠሩ ከእህቶችም ከወንድሞችም ሰለምቴ ወንድሞቻችን እህቶቻችን፣ ጀግና ጀግና አሉና እንግዲህ እነሱን ነው እየተቸ ያለው ማለት ነው። ይሄ ደግሞ ኡስታዙ ወንድማችን በውስጥ ወይ ቢመክራቸው ጥሩ ነበር እና እኔ በጣም የተናደድኩበት ክርስቲያኖች፣ የሱን ቪዲዮ በጣም እያዘዋወሩት ነበር። እነ መሲን እየወቀሱ ለምንድናቸውን በውስጥ አትማሩም፣ ሳታቂ ስለ ክርስትና ትቀባጥሪ ያለሽ ና ምናምን እያሉ በቃ የሆነ እየተሳለቁ ምናምን አይቼ እንደ እንኳን በተናገርሽ እያልኩ ነበር። የኔ ውድ እንኳን ተናገረች።